ሞታቸው የተደሰቱ አሉ። በቪዲዮ ወጥቶ የተሳደቡ በኮሜንትም የሚሳደቡ አሉ። እነዛ የሚሳደቡ ስብስቦች ፍጡሩን አምላኪ አውሊ አቀላቢዎች ናቸው። አስረግጬ ነው። ጆከር አዎ፣ እንደዚህ ትኩስ የሪል ስቴት ባለሀብቶች በሃጂ ሙፍቲ ሞት እራሱ ከራስ ላይ በላይ ገብተው ሪል ስቴት አርማታ እየሞሉ ነበር የቲክቶክ ባለሀብቶች ምንም ይበላ የሚጠጣ የሌለው ምንም። እኮ ግልጽ የሆነ ነገር እኮ ነው። አቡ አሚራ ምናልባት ከዛችም የአራት ሚሊዮን ብር ወስዷል። አሁን እንግዲህ እንደዚህ አይነት ነገር ሲነካካ እንደዚህ እየተወጣጣን እንሄዳለን። አቡ አሚራ ለራስህ እምነት የሌለህ በዚህ ገደብና ሕግ በሌለ ቲክቶክ ላይ የስም ዘመቻ እያደረጉ ነው። ኦኬ ተቃጥለዋል። ዓለም ወጥቶ ስለደገፋቸው ዓለም ወጥቶ ስለወደዳቸው መልካም ስራቸውን ነው ደግነታቸውን እንጂ፣ ፈለጋቸውን እንጂ የምንከተል እኛ አምልኮታችን አላህ። ተቀበሩ ብለው መልእክትና ስም እያስተላለፉ ላሉ ጠማማዎች ነብያችን ሰለላሁ ዐለይሂ ወሰለም መዲናን የመዲናን መስጂድ ሲከልሉ በረሃ ግመል እንኳ የማይውልበት አስፈሪ በረሃ ነበረ ያን በረሃ ከልለው መስጅድ አደረጉ። ብዙ ዑለማዎችን ፈጠሩ። ያ መስጊድ ግቢው በሙሉ በመስጊድነት ተሰሞ የዚህ ሀገር ሳዑዲ አረቢያ መንግስትም የመዲናን መንግስትነትን ተቀብሎ ግድ ይለናል ግድ ይለናል። ከዛ በተረፈ ሞታቸው የተደሰቷሉ በቪዲዮ ወጥተው የተሳደቧሉ በኮሜንትም የሚሳደቧሉ እነዛ የሚሳደቡ ስብስቦች ፍጡሩን አምላኪ አውሊያ አቀላቢዎች ናቸው። አስረግጬ ነው የምናገረው። ምክንያቱም ፍጡሩን ከፍጡር አብልጠው መውደድ ስለሚፈልጉ ነው። ፍጡሩን ከፍጡር አብልጠው ማምለክ ስለሚፈልጉ ነው። የነሱን አመለካከት፣ የነሱን ሐሳብ፣ የነሱን አቄዳ ወይ አስተምሮት ወደኛን እንጥተው እኛን ለማሸማቀቂያ የሚፈልጉት

የሳቸውን ጥንካሬ፣ የሳቸውን እውቀት፣ የሳቸውን መልካምነት፣ የእሳቸውን አረያነት ሁላችንም ለማድረግ ቃል እንግባ። ለሐጅ ሙፍቲም ለነቢያችን ሰለላሁ ዐለይሂ ወሰለምም ያልቀረሙት ለኛ ለጃሂሎቹ እንደፈለጉ ተናጋሪ ተሳዳቢ፣ እንደፈለግም ዘላፊ አንድ ቀን ለሃይማኖታችን፣ ጊዜያችን፣ ደቂቃችን ሰጥተን የማናቃፋችን እንደመጣ የምናወራ ፍጡራኖች አላህ ይሁነን። ለኛ አላህ ይሁንልን። ጀነራል ጥያቄ ያልቀረሙት ለኛም እንደማይቀር እያሰብን አኺራችንን እንጠብቅ። ነው ለው ነው። ወሰላሙ አለይኩም ወራህመቱላህ። ቆይ፣ ይሰማል ይሰማል። ከሙጅባሚንና ከሙፍቲ በእውቀት ማን ነው? አላህን ፍራ። እንዲህ አይነት ጥያቄ ለእኔ አትጠይቀኝ። ጆከር ምን ሆነህ ነው? ምን ሆነህ ነው ጆከር ምን አለ ተማ በእውቀት ቀርቶ ሳይቀርም ነው። ስርዓት አመጋገብ ማምጣት እንችላለን። ሀጂ ሙፍቲ በቀን አንዴ ነው ምግብ የሚበሉት።

ከአርባ በላይ ኪታብ ያለፉ ናቸው። የሳቸውን እንምቶ ነህ ሶርፍ ይሄን ተው ማሪ ፍጥ እንደባለው ሁሉንም እያንዳንዱ ቀርተዋል። በደሙ እያንዳንዱ ስራቸውን ሰርተዋል። ሸሙሄ አርባ ኪታብ ማለት ወደ መጽሐፍ ሲገለበጥ ማለት አርባ ኪታብ ማለት ወደ መጽሐፍ ሲገለበጥ ከሁለት ሺህ መጽሐፍ በላይ እንደጻፉ አድርገው ሰደው በገጽ በገጽ ከሁለት ሺህ መጽሐፍ በላይ ነው። አርባ ኪታቦች ተሊፍ ያደረገ አሁን ያልከው ሰውዬ ማለት ነው። እንኳን ሌላ ቁርአን ቅራ ብትለው ሸድና መዶችን የማይለይ ሰው ነው። ከሳቸው ጋር አሁን ማን ይበልጣል ብለህ ጠየቁ። ይሄ ራሱ በጣም እሳቸው ዓሊም ናቸው፣ ማንም የማይደርስባቸው እንትደው አደበኛ ናቸው። ስርዓተኛ ናቸው። አገር ወዳጅ ናቸው። ህዝብ ወዳጅ ናቸው። ሙስሊም ክርስቲያኑን አክባሪ ናቸው። ደባሪ ከማንም ጋር የሚወዳደሩ አይደለም። አላህ ለጀነት ይባላቸው ያ ረብ። ግን ብዙ ተደሰቶች እኔ በነገራችን ላይ እስታዝንም ብለው እንደዚህ ኮፊያ አድርገው ጥምጣም ጠምጥመው እሳቸው ቢሞቱ በመሞታቸው መደሰት አለብን ያሉ ኡስታዞች እስታዝ ነን እያሉ የተቀመጡ አይቼ በጣም ገረመኝ። አዎ እኛም እኮ ደማችንን ያፈላው ጦርነትን ጎሳሚ ይህን ሁሉ እየተያያዘ እምነት ከእምነታቸው አስወጥተው ወደ ፖለቲካዊ ቅርጻ ሲዘው ስድብ ሲሳደቡ እንግዲህ ያን የተከበረ ማህበረሰብ ሁሉንም እምነት አክባሪ ነው። ያን ማህበረሰብ የምገልጹት በሙፍቲ ነው፣ ሁሉንም አክባሪ ነው። ትንሹንም፣ ትልቁንም የማንንም ሃይማኖት የማይገፋ ማንንም የማያንጓጥ ማንንም ዝቅ አድርጎ ያይ ሁሉንም በእኩልነት የሚያይ ዛሬ ግን፣ ትላንት በህይወት እያሉ ሁሉ ሲገፋቸው የነበረ በማንነታቸው ነው። ለምን ያን ማህበረሰብ አየን እኮ፣ ዛሬ ያንን ስንናገር ትላንት በህይወት እያሉ እናንተ ዝም ብሉ፣ ምናምን ምናምን ምናምን አላችሁ። እሺ፣ ዛሬ ግን ሲሞቱ እንኳን ሞቱ ከበሮ ተይዞ ለምን በሽከል ዘፈን እንትብላችሁ ልትብላችሁ፣ ለምን አትጥጥማደው? ጥላቻቸው እምነቱ ውስጥ እዛ ጋር ባለው ነገር ግቡ፣ ተነጋገሩ ስትባሉ አይ፣ እነዚህ አማራ ናቸው፣ ፋኖ ደጋፊ ፋኖ አማራ አማራነት ምናምን የምትሰሩት ቪዲዮ ግን በጣም ይቀፋል፣ በጣም የሚያሳዝናል። አይ ቅድም ተናገረ ለነገር ስለሆነ ጆከር ላይ ላይ ገብቶ አሁን ሪል ሪልስቴት አርማታ እየሞሉ ነበረ የቲክቶክ ባለ ሀብቶቹ ምንም ይበላ የሚጠጣ የሌለው ምንም እኮ ግልጽ የሆነ ነገር እኮ ነው። አቧሚራ ምናልባት ከዛችም ላይ አራት ሚሊዮን ብር ወስዷል። አሁን እንግዲህ እንደዚህ አይነት ነገር ሲነካካ እንደዚህ እየተወጣጣን እንሄዳለን። አቧሚራ ለራስህ እምነት የሌለህ በዚህ ዙሪያ ላይ የነበራችሁ እናንተ በአጠቃላይ የአማራ አጥላት ናችሁ። ሙፍቲን የምትጠሏቸው በአማራነታቸው ነው። ሪል ስቴት ብላችሁ ገንዘብ የተመዘገባችሁ አቡ አሚራ የሚያደርገው አራት ሚሊዮን ከተገመተ፣ ለእናንተ በግምት አራት ሚሊዮን ይላል። 12 ሚሊዮን እስከ 7 ሚሊዮን አንዲት ላይ አሁን የተበላሸ ያለሽ 4 ሚሊዮን። ያቺ የሞተች ልጅ ሳውዲ አረቢያ ላይ ገንዘብ ያዋጡት ያሰባሰቡት በአጠቃላይ እዛ ግሩፕ ያላችሁ ልጅቷ የት አለ? ገንዘብ ማነው ኦዲት ያደረጋችሁ? እኔ የማውቀው ማውቀው እሱን ካርድ እንማዘዛለን። እናንተ ብሎ ሙስሊም ሌባ ኦፊሻል ኢትዮጵያ ነሽ። ደባት ታች ሞዴሬተር የለኝማ። የደረሳ ደግሞ ሞዴሬተር መስጠት አንተ ሸክ ሞዴሬተር መስጠት ትችላለህ። ሸሙኤ ሸሙኤ፣ አቤት ብኮምብሊንክ አድርጉኝ፣ እያያዘኝ ነው። አይሰማኝም የምትሉኝ፣ አንዳንድ ጊዜ ኮምብሊንክ አድርጉኝ። ጭራሽ የሚባለው ጆከር አይሰማኝም ይዞኛል። ሞዴሬተር፣ ጆከር የለኝም ሞዴሬተር። ሃያት ነበረች ለጆከር ስትሉባት፣ ያስገባት ከኢትዮጵያ ነው። ይሰማል፣ ይሰማል። ማንን ነው የማስገባው? አላውቀውም። ምን አጀብ እኮ ነው። ማንን ነው የማስገባው? እታች አንድ ቁጥር እየጻፈችልኝ ነው። አንድ ቁጥር ጣፍ። ማን ነው የሚለው ታውቃለህ ስሙ? መጨረሻ ላይ የሚኖረው የሚላለን ከእንግሊዘኛው ቀጥሎ የሆነ ቢጫ ፕሮፋይል ያለው ነው። ሰማያዊ ፕሮፋይል ያለው ከዛ ሌቭሉ አስራ ስድስት ኦኬ። አሁን አስገባለሁ። ከትምሮ ነፃ ናቸው። እና ጀኔራል እኛ ችግር የለውም። ይሄንን ሰሞኑን አዎ መቃብራቸው ይጠናቀቅ ያለውን ነገር ግን በዝርዝር እንመጣበታለን። እሱ እኛ ወጣው ወጠውንትናሉ አስቀበሩ፣ አርማታ ሞሉ፣ ምን አሉ? ይሄ እኮ መጀመሪያ አይ ደስታቸውን እኔ ማለት ምንም ማለት ፈልጌ አይደለም ግን እንትና ነው እኔ ምንም ችግር የለብኝም። እኮ ያየውትን ሚዲያ ላይ አምኖበት ነው የወጣው። ለምሳሌ አህመድ ወሎ ደሴ ላይ ቁጭ ብሎ አርማታ እያስሞላ አሁን ላይቭ ላይ አሁን ቅድም አርማታ እያስሞላ ነበር። በእሳቸው ሞት ህዝብ በሀዘናቸው ቀን እነሱ ላይቭ ላይ ወጥተው በሞታቸው ቀን አርማታ እያስሞሉ በዚህ ደረጃ ማየት እጅግ በጣም አሳፋሪ፣ በጣም አሳፋሪ፣ ከአንድ ሙስሊም አይጠበቅም። ወላይ እንዴ ቀልድ ንግግር የምናደርገው ነገር እንዴ ቀልድ ሊመስላችሁ ይመስል ይችላል። ቲክቶክ ላይ መጀመሪያ ደረጃ አህመድ ወሎ መላው የአማራ በተለይ በስልምና ሃይማኖት ሰርጎ ገብ ወሎን ክልል አደርጋለሁ ብሎ የሚፍጨረጨርእና የሚሰራ ባንዳ ነው። በእነሱ ላይ ሂዳችሁ የተለያየ ነገር የተሰራላችሁ ዛሬ ላይ ተሸውዳችሁ አረብ ሀገር ተቀምጣችሁ ቀን የሚደርስ እንዳይመስላችሁ፣ ቀን የሚደርስ እንዳይመስላችሁ እቺ ቀን እዛች ላይ ቁማ ምቀር እንዳይመስላችሁ። ማድመጥ ያለባችሁ ጆሮችሁን እነሱ በግንባታ ዙሪያ ያስገነቧት ያሰሯት ነገር በአጠቃላይ ያችን ቀን ጠብቀን እጅሽን እየያዝን እናስወጣሻል። እጅን እየያዝን እናስወጣል። በእኛ ደን ይሄን ያህል እየተባልሽ ገንዘብሽን የምትበይ ደንቆሮ፣ ገንዘብሽን ጊዜ ብትቀበይ ይሻልሻል። ለመጀመሪያ ደሴ ላይ ፋኖ ሲረግጥ ማንንም ንረከበው። እነሱ ያን ጊዜ በብብትሽ ሲሚንቶ ይዘሽ ትጓጅ እንደው፣ በቦርሳሽ ሲሚንቶ ይዘሽ ትጓጅ እንደው፣ እናያለን።